ከዚህ በላይ ነው የሚያመኝ ነው የሚለው ይሄና ማጀራቴን ነው የሚለው ከማልኩልሽም በኋላ ስህተት ሰርቻለሁ ከሴቶች ጋር ወጥቻለሁ ስለዚህ ስጋውን መብላት አለበት ምናምን ተብሎ ይዤው የሄድኩኝ መድሀኒቱን ግን ወስዷል አለኝ እና ለውጣለ አዎ ወቶለታል ትንፋሽ እንኳን እንዳያገኘሽ ተብሎ እኔ ግን ምንም አይመስለኝም ስሩ ነው ማድረው ሴት መድሀኒት አብልታሃለች ተብያለሁ አለ እነዚህ እነሱ ደብተር አሸንፎ ከሆነ እኔ ማተቤን በጥሼ ልክ እንደነሱ ደፍተር አሳድስ እኖራለሁ። የመኪና ደረጋ ደረሰበት ና በምሰራበት ፋብሪካ ውስጥ ይሄው ደወልኩላት እኮ እንደዚህ ብላ ጥሎኝ፣ እየደረጋ ጥሎኝ ወጣ። ከዛ በቃ አሁንም አማራጭ የለኝም እሱን ለመተው። ምክንያቱም አንቺ የሆነ ነገር ተማምነሽ ነው ልጆችም በቃ እንደዛ እያለን እያለን በመሀል የማለውን መሃል ላይ ይመስለኛል ታመመ። ልጅ አንድ አመት ከምናምን ሲሆኑ ታመመ። ያመዋል፣ ማጀራቴን ይላል፣ ሁሌ ማጀራቴን ይላል። ሲሄድ ታይፉል ነው ታይፈስ ነው ይሉታል። መድኃኒት ይወስዳል ምንም ግን መድኃኒቱ ያልቅ እንትን ይላል። አንድ አመት ከምናምን ቆየ እንደዛ እያለ እያረሰሰ መጨረሻ ላይ ሲብስበት። ካዲስኮ እሱ ከዚህ በላይ ነው የሚያመኝ ነው የሚለው። ይሄንን ማጀራቴን ነው የሚለው። ካዲስኮ ከአንገት በላይ ምርመራ ማድረግ አለብኝ ያለና ካዲስኮ ገብቶ ካዲስኮ ገብቶ ምርመራ ሲያደርግ ምርመራ ሲያደርጉለት የጉበት ቫይረስ ነው የችቢው ደም ወደ ውጭ ሄዶ መሰራት አለበት ምናምን አሉት። ከዛ በዛን ሰዓት የአበሻ መድኃኒት ተባለና የአበሻ መድኃኒት ሊወስድ የሆነ ሙሉቅ ሴ ናቸው ሰጡን። ማታውኑ ሌሊት ነው የሚወስደው። አስራ አንድ ሰዓት ሌሊት ተነሳና ላውራሽ እፈልጋለሁ አለኝ። ምንድን ነው የምታወራው? መድሀኒቱ ከመውሰዴ በፊት ላውራሽ አለኝ። ብሻል እኮ ተነሳ ቁጭ አልኩኝ። ከጊዜ እግሬ ስር ወደቀ። ምን ነው አልኩት ምን ሆነ ነው ምናምን ስለው፣ ከማልኩልሽም በኋላ ስህተት ሰርቻለሁ አለ። ቤተ ክርስቲያን ከመታው በኋላ ከሴቶች ጋር ወጥቻለሁ እና በዛ ነው የያዘኝ አለ። ኦኬ ቫይረሱ አደለ ተላለፋል። እኔ በሰአቱ አንቺ ጋር አልመጣም። መመሙ አልመጣም ክትባቱ የሄድሽ ጉዞ ነሽ የሚሰጥሽ ክትባት መከላከያ ነው። ኦኬ በሱ ኔ ዳንሹ እና የእግዚአብሔርን ፍቃድ እና እንደዛ ላይ እኔ ችግር የለውም ብቻ የልጆች ምናልባት ጎልብል ሊሆን ይችላል ከኔ ያጣኸው ነገር ሊኖር ይችላል፣ ግን ያንን በግልጽ ብትነግረኝ የራሴን ስህተት ላስተካከል እችላለሁ እችል ነበረ። ግን መስሎ ከሄድክ እኔ ማሞ ጎሎብ ነው ወይ ሱስ ነው ብዬ ነው። ግን ከማልክ በኋላ በልጆች ነበረ የማልከው፣ ግን የልጆች አምላክ ደግሞ ወደ አንተ አዞሮታል። ችግር የለውም ብቻ አንተ ዳን ያልኩት አልኩት። መድኃኒቱን ወሰደ ምንም እንትን አላለውም፣ አልዳነም። አልዳነም ህክምና ጀመረ ክ ቤተዛታ ጀመረ። ከዛ መድኃኒቱ ቫይረሱ በጣም በሚሊዮን የሚቆጠር ደርሷ ላሉ ውጭ ተሰርቶ መጣ። ውሰድ ተባለ። እየወሰደ እየወሰደ አገሬም ይዞ ሄድኩኝ። ኔ የራሷ ስጋዋ መብላት አለበት የውፏ ነው፣ በባህላዊ ስኬድ የውፏ ነው የምትባለው። ስለዚህ ስጋውን መብላት አለበት ምናምን ተብሎ ይዞ ሄድኩኝ። የወንድሙ ልጅ አለች። ለእሷ ጥዬው ማለት ነው ባባን ልጄን፣ ሁለቱንም ለሷ ተውኩላትና ይዤ ሄድኩኝ። ይዤ ሄድኩኝ ተፈለገች። የእሷም ስጋ በላ፣ ደህና ሆነ ተመለሰ። ደህና ሆነ በመሀል ስጋ በላ፣ መብላት የለበትም ሲያመው፣ ድጋሚ እንትን ሲል በቃ ቀጥታ የፈረንጁ መድኃኒት መውሰድ አለበት ተባለ ማለት ነው። የፈረንጅ መውሰድ አለበት ጀመረ በጣም ውድ ናት መድኃኒቷ እሱም ደግሞ እኔ ታዋቂ ታዋቂ ፋርማሲ ውስጥ ነው የሚገኘ፣ የትም አታገኙ ከነማ ምናምን ነው የምታገኙ። እየወሰደ በመሀል እህት አለችው እዚህ አፍሪካ ውስጥ የምትኖር ነበረች የዘመዶቻቸው አፍሪካ ውስጥ የምትሰራ እና አንደኛዋ ደግሞ ትዳር ይዛ አለች ገጠር የገጠሯ ምን ትላለች? የባህላዊ መሪጌት አሉ፣ ሁሉም ነገር የሚያውቁ ምምጣና መድሀኒት ይሰጣሉ፣ ብለዋል አለች የገጠሯ። ኦኬ እሺ፣ የከተማዋ በቃ ይዤ እሄዳለሁ አለች። እንግዲህ ሲቪል ስራ የለኝም፣ ደሞዙም ቆመ፣ በቃ ታመመ። ባንክ ቤት ያለችው ሆነች፣ እሱን እሷም እየታከመባት ነው። መምጣት አለበት አለው። እኔ ባዶ ግቢ ነኝ። ከወለልጅ ጋር አንድ ግቢ ሙሉ ነው ሰፈሩ። ማህበራዊ ህይወት የምታውቂበት አይደለም። ከጎን ያሉ ሲጀመር ቻይኖች ናቸው፣ ቀጥሎ ያሉትም ሰው እንዴት አይፈልጉም የሚሉ አይደሉም። በቃ እኔ የምታየኝ በሰዓቱ መዳን ነው። ምክንያቱም እዚህ ጋር ከሱ በላይ እየተሰቃዩ ያለሁት እኔ ነው። እሺ አልኳቸው፣ ይሄዳልኳቸው፣ ወሰዱት። ይዘው ትሄዱ ይዘው ሄደች ነው ልክ እዛ ሲደርሱ ዘጉኝ። እኔን ለምን አለቀ ቀረሱ ዘ ዘጉኝ እኔን አልቀረም። እሺ መድኃኒቱ ወሰደ ወይ ስላቸው አልወሰደም ይሉኛል። እና ምን እየሰራችሁ ነው? ቀጠሮ እዛ የዛች የገጠሯ ባላለ ደወልኩትና ደወልኩለትና አራያ ምንድን ነው ስለው እንዴ ወስዷል እኮ አለ። አልወሰደም አለልኝ። ለምን እንደደብ እንደደበቁሽ ባላቅም መድሃኒቱን ግን ወስዷል አለኝ እና ለውጣል? አዎ ወቶለታል። ያቺ በጣም ነው የምንዋደደው ልብሳችን እንኳን የተለየ የለንም። ግን እዛ ስደርስ ይዛው ስገባ በቃ ዘጋችኝ፣ እንድታወራኝም አትፈልግም። ታዲያ ምን ሆና ነው እሷስ? ከዛ ቢጨንቀኝ ሲያነሳ እኔ ምላ አልኩትኝ ይሄንን በሽታ እሷ ናት ያመጣችን ተብለሃል እንዴ አልኩት። አሉፍ እንዴ መርጌት አይደል የታያሉ አሉህ እንዴ? አልኩት። ወሬ አልፈልግም አለ። መጣ። ቅድሚያ አያችኝ ማለት የመጣችው መጣች። መምጣቷንም አልተናገረችም። ከዛ ከሳምንት በኋላ እሱን ተከትሎ መጣ። ሲመጣ ድፍድፍ ይዞልኝ መቷል። ይጣላ አ ከዛ በፊት ነኝ አድርጎት ማያቀም ይዞልኝ መጣ። ማያቀም መጣ ሲመጣ መኝታ አለየ ለይቶ መተኛ ጀመረ መጀመሪያ እዚህ ዶክተሮች ብለውት እንኳን አለየም ጭራሽ ከሱ ጋር መገናኘት የለብሽም ተብያለሁ ትንፋሽ እንኳን እንዳያገኘች ተብሎ እኔ ግን ምንም አይመስለኝም ስሩ ነው ማድረው ማድረገው የለብኝም ነገር አድርጋለሁ መሬት ላይ መተኛ ጀመረ ምክንያቱ ምንድነው ምንም ከዛ አንድ ቀን እንዲሁም በቃ ልጁንም ጣልኩና ቆንኩኝ። ንገረኝ ምክንያትክ፣ በቃ አንተ ይሄን የሆንክበት ምክንያት ንገረኝ። የማትፈልገኝ ከሆነ በሰላማዊ መንገድ ልጆች ያነርዳ እንለያይ፣ ምክንያት ምንድን ነው? ሴት መድኃኒት አብልታለች ተብያለሁ አለኝ እና እኔን የሰጠውክ መድኃኒቱ አልኩት። አላቅም ብቻ ተብያለሁ ተብያለሁ አለኝ። በቃ እኔ በመሀል ተወዛገብኩኝ ማለት ነው። ከዚያ ያቺ ልጅ ደግሞ ለዚህ እህቱ ማለት ነው፣ ከዚህ የምትቸው በዚህ ሳምንት ውስጥ የሚደርስብሽን አደጋ ጠብቂ ባያት ብላ ሜሴጅ ልካላታለች። ላንቺ? አዎ እኔ ነኝ። አደጋ የሚደርስ እህቱ ነች እህቱ ናት። ላሽ አብራ ሄደች ሸት። ከዛ እቺ የባሏን እህት ጠበሰ ያልኩሽ ለእሷ ደወልኩላት፣ መጣች። ሜሴጁን ሳየዋት ምን ይዞ መጥቶ ነበር አለች። ተለይዙልኝ መጥቶ ነው እና ጠጣሹ? አለች አው ጠጥቻለሁ። በቃ እኔ ምንም ላድርግሽ አልችልም። የኩኪ ለሽ እምነት አለኝ እሷ ነጻ ታወጣሻለች። ለምን እንደዚህ አልሽኝ ስላት በቃ ሰርቶ የመጡት ነገር ስላለ ነው ይሄን ያለችሽ፣ እንጂ ዝም ብላ አትልሽ። ስትለይ ማህተቤን ያስኩና እውነት የነሱ ደፍተር አሸንፎ ከሆነ እኔ ማህተቤን በጥሽ ልክ እንደነሱ ደፍተር አሳድድ ኖር እኖራለሁ። ታሳስ ገብርኤል ነበር እንደ በባዶ እግሬ ገብርኤል ሄድኩና፣ በእውነት አንተ ምንም ያድርጉ ምንም ታሪኬን የምትለውጠው አንተ ነህ ብዬ ልጄ ናዝዬ ተመልሼ መጣሁ። ከዛ በመሃል እኔ የተክለ ሃይማኖት ጸበል ገባሁ ማለት ነው። ስገባ እውነትም እንደተባለው መድኃኒት አድርገው ነው ያመጡት ጠላው ላይ ማለት ነው። እኔ ነጻ ወጣሁ፣ እሷ እኔ በምሞትበት ቀን መኪና ተገልብጦባት ሞተች። ያቺ ያለች በተባለው ቀን በተባለው ቀን በዚህ ቀን ትሞታለች። እውነትሽ ነው ብላኛለች። ለእኔ በዚህ ሳምንት ውስጥ የሚደርስብሽን አደጋ ጠብቅ ያለች ባለቻው ሳምንት ራሷ አንቺ ቀድመሽ ፀበል ገባሽ። እኔ ገብቻ ጋብቻለሁ። ተነግሮኛልም ለፍልፍ ያለው ሞተች። ያው የመኪና ደረጃ ደረሰበት እና በሰራበት አፍሪካ ውስጥ ሞተች። እሱም በዛው ቀረ ቀረ። ሄደ ሄደ ወደ ቤቱ ሄደ ወደ ሀገሩ፣ በቃ ሬሳ ጫናን ሄደ በዛው አልተመለሰም። ምክንያቱንም ሊናገረኝ አልፈልገም። በቃ እስቲ ንገረኝ፣ በቃ እኔ ለአንዴም ለመጨረሻም ጊዜ አልኩት። በዚህ ምክንያት ነው የሄድኩት በለኝ እንኳን ብለው እምቢ አለ። መናገር አልፈልገም። በዛውም ቀረ። ይሄ መስ ማለት ነው የዛሬ አምስት አመት ማለት ነው። አምስት አመት ሄደ ቀረ ሄደ። በቃ እሺ መመለስም አልፈልገም። ብጠይቀውም በቃ አብረን መኖር አንችልም አለኝ። ነው ምክንያቱም ማውራት አልፈልገም። በቃ አንቺን ገብርኤል ይወድሻል ነው እሱ ሲሄድ እኔ በጣም ታመምኩ። በዛን ሰዓት ማለት ነው በጣም ታመምኩ። ሀያ ሺህ ብር ሰጥቶ የነበረ ሲሄድ የነበረችው ቻው ብሎ በዚ ይበቃኝ፣ አልመጣም። አዎ ሰጠኝ፣ አካውንቴ ላይ አስገባልኝ ነበረኝ። ወጋ ግን አስገባልኝ፣ ሄደ በቃ። አስር ሺህ ለመታከም የሚወጣት ምንም ምክንያቱን አላውቅም። ውስጤ ብቻ ይቃጠላል፣ ምግብ አልበላም። ሄዳለው ሄዳለው፣ ምንም መድሀኒት አላገኘም። ኢትዮ ሜዲካል እንደውም በነጻ ግሊኮች ሰጥቶኛል። ደከሚበት ማለት ነው ከአቅሜ በላይ ሆኖ በዛ በዛ ጨረስኩት። እነሱ እሱም አለመኖራቸውን ሲያቅ ውጭ አሉ። አዎ የሚጠብቅ የለም ቤቱን ሴት አናት አናስጠብቅም። የሆነ ነገር ቢደርስብኝ ሀላፊነት ሐላፊነት አንወስድም። ውጭ አሉ። እሺ ብዬሽ ገርጂ ከጊዮርጊስ በታች በዛም ሰዓት ደህና ነበር። የቤት ክራይ ገባኝ ቤት ተከራዩ ቤት ተከራይቼ በቃ ግራ ገባኝ። የምሰራው ሻይ ቡና ለምን አልጀምርም ብዬ ሻይ ቡና እንደ ምግብ ነገር ምናምን ብዬ ዞ አይደለም፣ ቤት ተከራይቼ ለብቻ ማለት ነው። ያቺኛዋ ውጪ ነበረች ብይሻለሁ አልመጣችም ነበር። ከዛም እሷም አይዞሻለች አምስት ሺህ ብር ላከችልኝ ስራ ጀመርኩ። ሳይ አይሄድም ምንም ነገር አይሄድም ምግብ አዎ ምግብም ቡናም ሻይም ነበር አይሄድም። ከዛ እንዳጋጣሚ የሆኑ ልጆች ከስተመሮች የነበሩ እዚህ ሰፈር የሚያዋጣሽ አረቄ ነው አለ። አረቄ ነው ብለውኝ እየሰራሁ ምንም የለም ለው ምንም የለውም። በቃ ጠጥቶ አንቺ ላይ ተጠቅሞ መሄድ ነው የሚፈልገው። በጠጣ አንቺ ዘጋ ለስራ የጠቀመሻ አይመስላቸው ሲጀመርም ሌላ ነገር ነው የሚመስላቸው። እየሰራው በቃ ሰውዬውም ብዙ ጫና ያደርግብኝም፣ ተረድቶኛል። የቤቱ ባለቤት እያልኩም እህቴ መጣች በመሀል የሶስት ወለው ሁለቱም ከፈለችልኝ። ከዛ እንደዛው እንትን እያልኩኝ ኮሮና መጣ። ኮሮና ሲመጣ ደግሞ አይቻልም፣ ሁሉም ተዘጋጋ ተዘጋ የቤት ኪራይ መክፈል እስከማጣ ድረስ ማለት ነው ተዘጋጋ ከፖሊስ ጋር ነው ጨዋታ ከመጡ ይዙሻል ይወስዱሻል እና በዛን ሰዓት ልጅ ምን አለች ይመስልሽ እናቴ አንቺን ከያዙሽ እኛ ሰው ስለሌለን እኔ ትምህርት ይላቆምና ጎመን ልስራለች ጎመን ጎመን ልሽጥ በቃ ጉሊት አዎ ጉሊት ጎመን ልሽጣለች ከዛ እንደዛም እያለ ያው እግዚአብሔር የፈቀደው ነው የሚሆነው። አለፈ ያ ጊዜም አለፈ። እንደዛም እየሰራው ሁለቱ ናቸው። በነገራችን ላይ ይሄ ሁሉ ታሪክ ሲሰራ ሁለቱ ናቸው ቤት የሚውሉት ልጆቹ፣ ሌላ ሰው የለኝ። አንዴ እንዲሁም በጭስ ታፈ ነው፣ ጎረቤት ነው ያዳነልኝ። ሽንኩርት ከትፋ ጥዳ እራታችሁ ስሩብያት፣ ረስታው ተኝታ ድስቱ ተቃጥሎ፣ ጎረቤት ነው ያዳነልኝ። ሁልጊዜም ያቺ ጠባሳ እኔ እላለች የማገኘቸው አይመስለኝም። ተኝታ እንኳን ቶሎ ካልከፈተችልኝ በጣም እንትን እላለሁ፣ እረብሻለሁ። ከዛ ደግሞ በዛ እኔ እገባለሁ እኔ እገባለሁ። ሁልጊዜም ጸባለሁ። ምን ወንዶች አንቺ በማታውቂው ነገር እነሱ በአንቺ ከዛው ሁሌም ጸባለ ከዛ፣ የሰፈሩ ሰው አድማ አረገብኝ። ከዚህ መውጣት አለባታል፣ ምክንያቱም ሰፈሩ እየተበጠበጠ ነው። አንዴ በጣም ተጣሉና ጣውላ ቤት አለ፣ የጣውላ ቤቱ ተመታበት ማለት ነው፣ በድንጋይ ምናምን። በቃ የሰፈር ኮሚቴ ነው ትውጣል ሲለኝ፣ ወረገ ነው መጣው አሁን ያለሽበት ያለውበታ። ልጆች ትምህርት ተቋረጡ በዛን ሰዓት ማለት ነው፣ ምክንያቱም ትልቁ አዳሴ ነው የምትማረው፣ መብራት ሀይል ትንሹ ገርጂ ነው። ለትራንስፖርት የሚሆነኝ የለኝም፣ ከዚህ እዛ እንትን የምልበት ማለት ነው። ትንሹንም ለማመላለስ ደግሞ ኩላሊቲ ነው ያመኛል። መንገድ በጣም መናገድ አልችልም። አዎ፣ አሁን ራሱ በግራ ጎን መተኛት አልችልም። ከዚህ በፊት ታክሚያለሁ። ጠጠርም ብለውኝ ኢንፌክሽንም ብለውኝ፣ እጄ እጅ አላቅም። ከዚያ በቃ ያለኝ አማራጭ ማቋረጥ ነበር። አቋርጠው አቋርጠው ከዛ አበ ልጅ አለችኝ። የእሷ የክርስትና እናቷ እንደ አጋጣሚ ስደውልልኝ አቋርጠዋል ምናምን አልኳት፣ ትምህርት አቋርጠዋል። በቃ እንደምንም ብልሽ ልጁን ጧት ጧት አብረሻት ላኪያት፣ ስትመለስ ግን በእግርሽ ይዘሻት በእግሯ ይዛው ትሄድ ና ትጨርስ ዘንድሮ አለችኝ እና ሁለት ሺ ብር ላከችልኝ እሷ ማለት ነው። እንደምንም በቃ እንትን እያልኩኝ እነሱም ረተውኝ አገጫጭተውልኝ አሁንም ከፈትኩ ማለት ነው። እንትም በያቀ ቤት ቤት፣ እሺ። ከዛ እየሰራው ጨረሱ። እዛ መሀል ላይ በቃ ከአቅሜ በላይ ሆነ። እናቴ ጋር ልወስዳቸው አልኩ እና ወሰንኩኝ። መሸኛ ምናምን ወጣውላቸውና መሀል ላይ ሊያቸው ብዬ ላኳት ላኩኝ ከተስማማቸው እንዲቀጥል፣ ኦኬ፣ ካልተስማማቸው ላመጣቸው። የት ሀገር? ወደ እኔ ትውልድ ቦታ ይማርሽ። ሰዲ ሶዶኒኝ ሶዶ። እሺ፣ ጉራጌ። እሺ፣ ከዛ ላኳቸው። ምንም ሊመቻቸው አልቻለም። እኔ አሁን የእጄ ቆጮ ቤ ብትይኝ፣ እኔም አልበለው ለእለት ለእንግድነት ልቆጮቻለሽ። ያ ሁሌ ሲሆን ሁሌ ያልተወለዱበትን እንዴት ይሆናል? በቃ ልጅ እኔ ምግብ ጠግቤ እየበላው አይደለም፣ መማ ያለኝ በቃ ያለኝ አማራጭ አስታውኳቸው፣ ወደዚህ እንዲመለሱ አዎ፣ አመጣቸው። ትምህርታቸውን አቋረጡ፣ አቋረጡ። አሁን ሁለቱም ቁጭ ብለው ነው ያሉት፣ ቤት ናቸው፣ ቁጭ ብለዋል፣ ትምህርታቸውን አቋርጠው። እውነትሽ ነው ማርያም። የእሱ ነገር መጨረሻውስ እሱ፣ ምንም የለም ስለ እነሱ ማንሳት አይፈልግም። እኔ የአባትነት ፍቅር ሁሉ እንዲሰጣቸው ለምኜ ነበር። እንፈልግም አሁን ትንሹ ልጅ ብትጠይቅው እናት እንጂ እኔ አባት የለኝም ነው የሚልሽ። ስንት ዓመት ሆነው? እሱ ስምንት ዓመት አዎ እሱ ስምንት ዓመት፣ ትልቋ አስራ አራት ዓመት አስራ አራት አሁን እኮ በጣም ከባድ እንደሚላት ቤት መቀመጥ። ዘንድሮ ስምንት አያክፍል ነበረች አዎ ከባድ ነው እና ተማሪ ስታይ እናቴ ቦርሳ ይዞ መሄድ ናፈቀኝ ትለኛለች። እውነትሽን ነው ማርያም አረቂው አርቄው እያዋጣሽ አይደለም? እየሰራሽ ነው የእለት ነው ለእለት ነው የሚሆነው፣ ለእለት ነው የሚሆነው። ኦኬ፣ አሁንም ዛሬ ብዙ ነገር ያስፈልግሻል። የእነሱ ፍላጎት መቼም ለማሟላም አልችልም፣ ግን ጾማቸውን እንዲያድሩ አላደርግም። ኦኬ፣ ያቺን እንትን እላለሁ። ሰውዬው የቤት ኪራይ በየቂ ሲሆን እንድወጣ ስለፈለገ ማለት ነው። ጨመረብሽ? የቤት ኪራይ ጨመረ። በቃ በአሁኑ ሰዓት ለእኔ ከባድ ነው በጣም። እኔ አይደለሁም የሚከብደኝ፣ ልጆቼን ሳይ ነው። አዎ ጓደኞቻቸው ይማራሉ፣ የኔ ልጆች ቁጭ ብለዋል። ስንት ዓመት ስንት ዓመት ነው? ስንት ያክፍል? ስንት ያክፍል? ኬጂ በአስተማሪው ጥረት ነው የጨረሰው። ትንሽ ወደ አንድ ነበር። እሺ አንድ ያክፍል ነበር። ያቺኛዋ ስምንት ነበር። ስምንት ነበር፣ ተቋረጠ። አዎ ስምንት ያክፍል ነበር። አሁን ተመልካቾች እንኳን ቢያግዙና፣ ለስራብቲ ነው መስራት ምታስብ ይመስል እኔ ቢካ ከዚ ብቻ ልወጣንጂ ማንኛውም ነገር ሰራለሁ፣ እግዚአብሔር የፈቀደው ማለት ነው። እኔ ይሄኛው በጣም እንተንልሻል፣ ህይወቱ በጣም ያስተላልፍ በጣም ከባድ ነው። ስለዚህ ተመልካችሁ ቢያግዙኝ፣ የሆነ ሌላ ነገር መስራት ፈልጋለሁ። ልጆቼም ትምርት እንዲቀጥሉ ፈልጋለሁ። ዋናው ትልቁ ነገሬ ደግሞ ልጆቼ ትምህርታቸውን በአግባቡ እንዲማሩ ነው የሚፈልገው። ከዛ አንቺ እየሰራሽ ማኖር ነው ማለት። ይሄ ምን ሆነሽ ነው? እዚሁ ተጣልቶ ማን የመታሽ? አረቄ ቤት። እውነትሽ ነው። በምን መቱሽ? በጠርሙስ ሲደባደቡ ከምፐርሽንትም ብሎታል። ይገርም ነው በጣም። አዎ አረቄ ቤት ከባድ ነው በጣም። ሶ ማለት አይዞሽ፣ አይዞሽ። እኛ ተመልካቾች እንግዲህ ያው በኢትዮጵያም ሆነ በዓለም ዙሪያ ያላችሁ ኢትዮጵያና ኤርትራውያን እንግዲህ ያው ታሪኳን ሰምታችኋል። ያው ብዙዎቻችን ጓደኛም አብረን ስንይዝ ትዳርም ስንይዝ ያው ፍቅርን ብቻ እያስቀደምን ሳናስተውል የሚሄዱት ነገሮች ብዙ ናቸውና የብዙ ሴቶች ቁስል ነው ይሄ ነገር ብዬ አስባለሁና፣ በርቺ፣ ጠንክሪ፣ ልጆችን ፈጣሪ ያሳድግልሽ። የኛ ተመልካቾች ደግሞ በደንብ ያግዙሻል ብዬ አስባለሁኝ። ምክንያቱም የልጅ ጉዳይ ሁሉም ጉዳይ ነው የልጅ ጉዳይ ማይነካው ሰው ስለሌለ የእኛ ተመልካቾች ኢትዮጵያና ኤርትራውያን እንግዲህ የምችሉትን ያህል የምትችሉትን አቅማችሁን ያህል እያገዛችኋት የቤት ኪራይ የሚያስፈልጋታል የተባለ ሁኔት ፈለገ ስራ ቢሆን ካረቄ ውጭ ያለውን ስራ መስራት ትፈልጋለሁ ብላለች። ልጆቿም ትምህርት ቤት ይቀጥሉ ዘንድ ደግሞ እንድታግዟቸው ነው መግለጽ እንፈልገው። ትምህርት ቤትም ደግሞ እኛ እናስተምራለን ስፖንሰር አድርገን ችግር የለም መጨነቅ የለባትም የምትሉ ደግሞ ትምህርት ቤት ያላችሁ ደግሞ ካላችሁ እንደዚሁ ብታስገቡልን በጣም ደስ ይለናል። ወደፊት ደግሞ ተስተካክሎላት ደግሞ ጥሩ ሆኖ ስፖንሰር አድርጋችሁ ትምህርት ቤት ያስገባችሁትንም አመስግና እናንተም ደግሞ ያገዛችኋችሁ የምታግዟት የኢትዮጵያና ኤርትራውያን ደግሞ እንዳገዛችሁ ህይወቷ ሲለወጥ ልክ እንደ ሌሎቹ እንግዶቼ ለምስጋና ስለምትመጣ የናንተም የትምህርት ቤቱም ስም ይጠራል ብዬ ያስባለሁኝ። እና የምትችሉትን ሁሉ አድርጉላት። መልካም ስራ የክፉ ቀን ስንቅ ነው እንላለን በእኛ ፕሮግራም ማለት ነው። ከመጨረሻ በፊት የምትዪው ነገር አለሽ? ያው እኔ ዋና ጉዳይ የልጆቼ ጉዳይ ነው። እናትነት በጣም ከባድ ነው። ህይወት ደግሞ የፈተና መድረክ ናት። ብቻ እኔ ልጆቼ ትምህርታቸውን ተምረው ማየት ነው የምፈልገው እና ተመልካችም ይሄንን ተረቱ ለልጆቼ። እኔ ችግር የለውም፣ ካሁን በኋላ የምኖረው ለነሱ ነው። እነሱ ደስተኛ ሆነው ተምራት ትምህርታቸውን ተምረው ባይ ደስ ይለኛል።

ያደረጉትን ሽፎን ምረጡ። ኤዶም ሽፎን ስላሳመርሽን በጣም አመሰግንሻለሁ። ጀርባዬ እንደዚህ እንዲያምር ላረገችን ኤኤች ሃንድክራፍት፣ እጅሽ ይባረክ ብያለው። ለቤት ለመኖሪያ ቤት ለመስሪያ ቤት ለተለያዩ የቢዝነስ ቦታዎች ላይ እንዲያምል እንፈልጋለን፣ ቤታችን እንዲዋብ እንፈልጋለን ካላችሁ ደግሞ እዚህ ጋ በተቀመጠላቸው ስልክ አድራሻ ደውላት፣ አግኟት የምትፈልጉትን ነገር እዘዟት። ተመልካቾቻችን በአንድ ቻሌንጅ ልሰጣችሁ እፈልጋለሁ። እንደምታውቁት የፍፄ አይን የሚል አንድ ዩቲብ ቻናል አለ። ዩቲብ ቻናል እንግዲህ የተለያዩ ፊልሞች ላይ የተለያዩ የቲክቶክ ቪዲዮዎች ሪያክት ያደርጋል ፕራንክ አለ ሰርፕራይዝ አለ በጣም ብዙ ፕሮግራሞች አለው። ብዙ ናቸው የሚያቀርባቸው ፕሮግራሞች። ይሄንን ቻናል እንግዲህ በአጭር ጊዜ ውስጥ እስከ ሀያ ሺህ ሰብስክራይበር ካደረሳችሁልኝ እንግዲህ ኔ ለእኔ ያላችሁን ፍቅር፣ ለእኔ ያላችሁን አድናቆት ገልጻችሁልኛል ብዬ አስባለሁ። የእኔ የአርቲስት ገነት ንጋት ዩቲዩብ ቻናል ሰብስክራይበሮች፣ ቤተሰቦች በሙሉ ወደዛ ሄዳችሁ ሰብስክራይብ እንድታደረጉልኝ ነው መግለጽ የምንፈልገው። አይ የት ጋ ኖ ሊንኩ ካላችሁን ደግሞ ዲስክሪፕሽንና ኮሜንት ላይ ሊንኩን ታገኛላችሁ። እሱን ነክታችሁ የፍፄ አይን ቻናል ላይ ትሄዳላችሁ፣ ሰብስክራይብ ታደርጋላችሁ። ኖቲፊኬሽን ትነኩ ትነኩና፣ አዳዲስ ቪዲዮ ሲጭኑ ሲጭን ታገኛላችሁ። በዚህ ፍቅራችሁን እንድትገልጹ ላይ እፈልጋለሁ። አመሰግናለሁ። ለዛሬ እንግዲህ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። የባለ ታሪካችን ታሪክ ሰምታችኋል። አግዟት፣ እርዷት። መልካም ስራ የክፉ ቀን ስንቅ ነው። ለዛሬ ጨርሻለሁ።